የሚዋደዱን የሚፈቃቀሩ ቤተሰብ ነው። ይሄ ነው ክርስቲያን፣ ይሄ ነው ሙስሊም አይባልም። ሙስሊሙም ክርስቲያኑም ነው የሚያከብረው። ሙስሊሙ ስዕለት የሚያስገባበት ነው በሬ ስሜ መኮንን ሃይለ ይባላል። መስሪያ ቤቴ በኢትዮጵያ ቅርስ ባለአደራ የድሬ ሀረር ቅርንጫፍ ስፈት ቤት ባንቺ ኮነ ምከበሬ እንዶር ባቡር በአደባባይ የቅድም እንዳየ ነው። ባቡር በሚመጣበት ጊዜ በቀድሞ ስሙ ሀሰንጆ የሚባለው በተለይ ከጅቡቲ በሚገባበት ጊዜ የነበረው የታክሲው፣ የጋሪው፣ የህዝቡ ትርምስ በእውነት ራሱን የቻለ ትርኢት ነበረ። አሁን ያ ሁሉ ተቋርጦ በጣም በቀዘቀዘ ሁኔታ ነው ያለው። ወደፊት ግን ድሬዳዋ የንግድ ማዕከል ስለሆነች እንቅስቃሴው ሞቅ ደመቅ ባለ ሁኔታ ይቀጥላል የሚል ተስፋ ነው። የምስራቁ የኢትዮጵያ ክፍል በበርካታ የቱሪዝም ሀብት መስህቦቹ ታዋቂ በዩኔስኮ የዓለም ቅርስነት የተመዘገበው የሐረር የጀጎልክ አንዱ የጎብኚዎች ቀልብ ቀሽ መስህብ ነው። ከያሉበት ተጠራርተው በአንድነት የተሰባሰቡ የሚመስሉት ዳካታ የባቢሌ ትክል ድንጋዮች፣ የባቢሌ የዝሆን መጠለያ ሌላኛው መስህብ ነው። ለአካባቢ በዓመት ሁለት ጊዜ በአካባቢው በልዩ ሁኔታ የሚከበረው የቁልቢ ንግስ በዓል ከሃይማኖታዊ ሥነ ሥርዓቱ ባለፈ የአብሮነትና በፍቅር የመኖር ምሳሌ ነው። በጣም ከፍተኛ የሕዝብ በዓል ነው ማለት እንችላለን። ይሄ በታህሳስና በሐምሌ የሚከበረው የቁልቢ በዓል በሚደርስበት ጊዜ በቀደምቱ ሲው በንጉሱ ጊዜ እንደማስታውሰው እንዲሁም አስመራ ከሌሎችም ጠቅላይ ግዛቶች በጣም ብዙ ህዝብ መጥቶ ከአንድ ወር በፊት ከተማ የምትጨናነቅና በጣም ብዙ ህዝብ የሚመጣባት ቦታ ነበር። የቁልቢ ገብርኤል ሃይማኖታዊ በዓል የሚከበረው በዓመት ሁለት ጊዜ ነው። በታኅሣሥና በሐምሌ 19 ይከበራል። በዛን ወቅት ከመላ ሀገሪቱ የሚኖሩ ህዝቦች ሃይማኖታዊ በዓላቸውን ለማክበር ከየቦታው ይሰባስባል። ያም በዓል የቱሪስት ፍልሰቱን በጣም ከፍ ባለ ሁኔታ ያሳደገ ነው። ሁለት ሃይማኖታዊ እንትኑ ብቻ ሳይሆን የቱሪዝም የሀገር ውስጥ ቱሪዝም ፍልሰቱን በጣም በጣም በከፍተኛ ሁኔታ ያነቃቃል። ድሬና፣ መንደሮቿ፣ ጥንታዊ የኪነ ህንፃ ገጽታዎቿ፣ እንግዳ አክባሪው አፍቃሪውና ተንከባካቢ ነዋሪዎቿ ከትላንት እስከ ዛሬ በፍቅር ተምሳሌትነታቸው አሉ። ደስ እያላቸው ነው የሚበሉ። እንደዚህ ሜዳ ላይ ቁጭ ብሎ ሲበሉ ደስ እያላቸው ነው። በቃ እንደዚህ የለም ምናምን እያሉ ነው ደስ ብሏቸው በልቶ ነው። በዚህ በዓመት ሁለት ጊዜ በሚካሄዱ ፌስቲቫል ድሬ ከዝምታዋ ነቅታ ሞቅ ደመቅ ትልበታለች። በቁልቢ ሰሞን የሚታየው ትርኢት የነበረው ካርኒቫል ነው። በቃ ራሱን የቻለ ካርኒቫል ነው። በጣም ብዙ ሕዝብ የሚሰበሰብበት የቁልቢ ገብርኤል በዓል መከበሪያ ያውቀን ከመድረሱ በፊት በአብዛኛው ምእመን የሚመጣው ድሬዳዋ ከተማ ውስጥ ለሚያርፈው በዚህ ክብረ በዓል የከፊራ ገበያዎች፣ የአሸዋ መንደር አካባቢዎች የበረንዳና የዛፍ ጥላ ስር መመገቢያዎች፣ ካፌዎች፣ ሁሉም ይደምቃሉ። ትንሽ ገበያውን ያነቃቃል። በንግዱ ያው ድሬ ትንሽ ቀዝቅዟል፣ ከድሮ በጣም በጣም ቀዝቅዟል። ዛሬ ግን ሲታይ የአዲስ አበባ ህዝብ ጠቅላላ ድሬ ያለ ነው የሚመስለው እና ሆቴል ማግኘት አልተቻለም በየሰው ቤት ነው ሰው ያረፈው። እንግዳ ተቀባይ ነው። ለቁልቢ ለከብረ በዓል ነው የመጣ ነው። በዓሏ ስናከብር ያው እንግዲህ እዚህ ድሬዳዋንም ለማየትም ጭምር ነው እና ደስ የሚል አቀባበል፣ ደስ የሚል ባህል፣ ደስ የሚል ነገር ነው ያለው እዚህ እና በባህሉ ተደስታን በሰው አቀባበል ረከ ያው ዛሬ ላይ እዚህ ቦታ ላይ ያለ ያው እንግዲህ ገበያው ለየት ያለ ነው። በጣም ብዙ ነገሮች ያለበት ቦታ ነው። ደስ የሚል እንቅስቃሴ አለ። ፀሐዩ ትንሽ ከበድ ይላል። ሰላጣዎቹንም በልተናል ምናምን ከመገቡም ደስ የሚል ነገር አለ። ድሬዳዋ ተጨናንቃለች፣ ደስ በሚል ሁኔታ ሁሉም ተደጋግፎ ተከባብሮና በሰላም በጥሩ ሁኔታ ነው። የጥበቃውም ሁሉ ነገር እንዳለ የትም ቦታ የትንቀሳቀስ ሰላም የተጠበቀ ነው። ቱሪስቶኒ ገራገራ ነሞኒ አመንቲ ገራገራ ቀበኒ እረት ይርማቱ በዚህ በዓል ላይ የተለያዩ እምነት ያላቸውና ከተለያዩ አካባቢዎች የሚመጡ ዜጎች ይሳተፉበታል። ሙስሊም ክርስቲያን፣ ቱሪስቶች ሳይሉ ሁሉም ይሳተፋሉ። እንደሚታወቀው ቀድሞም ቢሆን በዚህ በዓል ላይ የተለያዩ ብሔር ብሔረሰቦች በስፋት ይገኙበታል። ገበያውም ሞቅ የሚልበት ነው። እዛ አያነ ከነረት ሞ ዋንቶተ ገራገራ ብዮተ ከናፍሌ ፋይዳ ከንቀበንቶ ጅሮ ድሬና ነዋሪዎቿ ሺዎቹም እንኳን በደህና መጣችሁ ብለው ተቀብለው ተንከባክቦ ማሳደር ማዋሉ ያውቁበታል። ሬዳዋ የተለመደ ነው። እቃ ተገዝቶ ነው የሚሄደው። እቃ ገዝተን ሸምተን በጣም ርካሽ ነው። ከአዲስ አበባ ሲታይ በጣም በጣም ርካሽ ነው። ህብረተሰቡ በስራ የተሰማሩ ህብረተሰብ ነው። የሚዋደዱ የሚፈቃቀሩ ህብረተሰብ ነው። ይሄ ነው ክርስቲያን፣ ይሄ ነው ሙስሊም አይባልም። ክርስቲያንም የሙስሊም በዓል አብሮ ይከበራል። ሙስሊም የክርስቲያን በዓል አብሮ የሚከበር በዓሎችም ስለሚኖሩ ያለውም እንግዳም እኛ በሰፊው ነው የምንቀበላቸው። የህዝብና የእምነት በዓላት አንድ ከተማ ላይ በሚከበሩ ሰዓት የተለያየ የንግድ ማህበረሰባት የተለያዩ የቢዝነስ ጥቅማ ጥቅሞችን የሚያገኙበት የንግዱ ማህበረሰብ በደንብ ተነቃቅቶ የተለየ ገቢ የሚያገኝበት የተለያዩ የአልባሳት መሰጫዎች፣ የባህላዊ አልባሳት መሰጫዎች፣ ምግብ ቤቶች፣ ሬስቶራንቶች፣ ሆቴሎች፣ የትራንስፖርት ማዕከላት፣ አየር መንገድ፣ የተለያዩ ባንኮች፣ እነዚህ ሁሉ የንግድ ማህበረሰባት ይሄ በዓልን አስታኮ የንግድ ሁኔታ በደንብ የሚሳለጥበት ሁኔታ ይፈጥራል። ይሄ እንደዚህ አይነት ህዝባዊ በዓል ለበዓሉ ለሚመጡ እንግዶች ከባለፈው ሐምሌ ገብርኤል ከነበረው መጠነኛ የሆነ የዋጋ እና ያረግንባቸው አይተሞች አሉ። በዛ መልኩ እንግዶቻችንን ለመቀበል በደንብ ተዘጋጅተናል። ሰራተኞቻችንን በደንብ አሰልጥነን አዘጋጅተን ነው እየጠበቅን ያለነው። ምክንያቱም እንደ ፎር ስታር ሆቴል የተሻለ አገልግሎት መስጠት ስለሚጠበቅብን ብዙም ደሞ እንግዳ እና ተጠቃሚ ስላለን እኛ በዛ መንገድ ለሚመጡት ዓለም አቀፍም አገር አቀፍም እንግዶች ያንን የሚመጠን መስተንግዶ ለመስጠት እኛ በበቂ ሁኔታ ተዘጋጅተን እየጠበቅናቸውነ ያለ ነው ማለት ነው። ብዙ ጎብኝ ሲመጣ ስ መጥቶ ብቻ እዚህ ሆቴል አርፎ ብቻ እምነቱን ብቻ ተካፍሎ አይደለም የሚመለሰው። አንዳንዱ ከእምነቱ ውጭ ተከታዮችም ይመጣሉ እዚህ ለመጎብኘት እግረ መንገዳቸውን ሲመጡ እዚህ ማህበረሰብ ውስጥ ብዙ ነገሮች ይጠቀማሉ። ከሁሉ በላይ ደግሞ በተለይ ወደ ማርኬት ገበያዎቻችን እየሄዱ ማርኬቶች ላይ የሚሸምቷቸው የሚገዟቸው ነገሮች በደንብ በደንብ በጣም በትልቁ ኢኮኖሚውን ከማነቃቃት አንጻር ትልቅ ትልቅ ፋይዳ ነበረው በባለፉት ጊዜያቶችም። አሁን ደግሞ ከጊዜ ወደ ጊዜ ደግሞ እያድቅ ቁጥሩ እያደገ ሲመጣ ደግሞ ተጽዕኖውም በዛው ልክ ተጠቃሚነቱ፣ የህብረተሰባችን ተጠቃሚነት የአስተዳደሩም፣ ከግብር ከተለያዩ ነገሮች ተጠቃሚነቱ እጅግ በጣም ከፍ እያለ የመጣበት ሁኔታ አለ። ሁሉ በእውነት የሚታቀው ድሬዳ የፍቅር ከተማናት፣ የሰላም ከተማናት። ህዝቡ ከየትም አቅጣጫ የሚመጣን እንግዳ ተቀባይና በተቻለው መጠን አስደስቶ እና አዝናንቶ የሚመልስ ህዝብ ነ ያለ ሙስሊሙም ክርስቲያኑም ሌላውም ሃይማኖት ተከታይ የሃይማኖትና የትን ልዩነት ሳይኖር በፍቅርና በሰላም ሁሉም ተዝናንቶ ሁሉም

ሃይማኖቶች ብዛት ያቀፈች ሀገር ናት። ሃይማኖቶቹም ተፈቃቅለው አንድ ላይ የኖሩ ነው። ቁልቢ ገብርኤልም ያው ብዙም ከኢትዮጵያ በሙሉ የሚመጡ እንግዶች የምትቀበል ከተማ ነች እና በደንብ ተቀብለን በደንብ እናስተናግዳቸዋለን እና በሰፊው አብረን እናከብራለን በዓሉ። ድሬዳዋ በመሰረቱ ቀደም ሲል የምትታወቀው የፍቅር ከተማ በሚለው ነው። የድሬዳዋ ህዝብ እውነትም ትንሿ ኢትዮጵያ ናት። ብዙ ብሔር ብሔረሰቦች በፍቅር፣ በሰላም፣ በመዋደድ የሚኖሩባት ከተማ ናት። ብዙ ቋንቋዎች የሚነገሩባት፣ ብዙ ባህሎች ያሏት ከተማ ናት። በሃይማኖትም ደረጃ ብዙ የተለያዩ ሃይማኖቶች በአንድነት ተሳስበ ተፋቅሮ የሚኖርባት ከተማ ናት። እኔ የትኛውን ቦታ ላይ ሲሄድላ አለው ማለት ከባህልም ካለው እንትን ብዙ አይነት ማህበረሰብ ነው ያለው ብዙ አይነት አቀባበል አለ እና የጠፋቸውን ኢትዮጵያ የምናይበት ቦታ ነው ብዬ አስባለሁ፣ እና ደስ የሚል አቀባበል አለው። ቶ አዳዳን የአመንታዳ ማሊን ወሊንኮዲን ቶኮቴ ሁሉም ሃይማኖቶች ባሉበት አንድ ሆኖ ያከብራሉ። ለምሳሌ በዚህ በድሬዳዋ ኦሮምኛ፣ ሱማልኛ የተለያዩ ቋንቋ ተናጋሪዎች አሉ። ይህቺ ከተማ የአንድነት የፍቅር ከተማ ነው። አመንቲዳኒስ ሰኝዳኒስ ማሊኒስ ቱቁ ወሊንኮዲን ብይሁኒ ተኩማሳ የገቴኒ እንጅራጀች ሙስሊሙም ክርስቲያኑ ነው የሚያከብረው። ሙስሊሙ ስለት የሚያስገባበት ነው፣ በሬ እየነዳ የሚወስድበት ነው። ሙስሊሙም ራሱ እዛ ቆሞ ታቦት የሚያነክስበት ነው ያለው እና የሀረር ህዝብ በጣም ፍቅር ነው በጣም ፍቅር ነው። እንግዳ ተቀባይ ነው። ሙስሊሙም ክርስቲያኑም እዚህ ልዩነት የለውም። መጋላ ቁልቢ ርቴ አያነ ቁልቢ ገብርኤል ኢዳ የሮ ለማኸ በጀማ የሮ ሀምሌት የሮ ታህሳስ ሮሰገለ ከበጀማ ናኖ ተነኸይሰቴ በዚህ በቁልቢ ከተማ የቁልቢ ገብርኤል በዓል በዓመት ሁለት ጊዜ ይከበራል በሐምሌና ታህሳስ። ይህች ከተማ ሙስሊም ክርስቲያኑ የሚኖርባት የሰላም ከተማ ናት። በጋራ ሆነን እስላም ክርስቲያን ሳንል እንግዶቻችንን በደስታ ተቀብለን እናስተናግዳቸዋለን። በየቤቱ ሁሉ እንግዶች በቆይታቸው በሰላም በደስታ ተስተናግደው እንዲመለሱ ሁሉ ደፋ ቀነ ይላል። ይህች ቤተ ክርስቲያን የሙስሊሙ ቤተ ክርስቲያን ናት ማለት ይቻላል። ቁልቢ ትንሿ ኢትዮጵያ ናት ማለት እንችላለን። ቁልቢ ረቴ ኢትዮጵያ ጥቆዳ ጀቾኒ በዓመት ሁለት ጊዜ በአካባቢው በልዩ ሁኔታ የሚከበረው የቁልቢ ንግሥ በዓል ከሃይማኖታዊ ሥነ ሥርዓቱ ባለፈ የአብሮነትና በፍቅር የመኖር ምሳሌ ነው። መመኑ ከታች ወደ ላይ እንደ ጅረት ሲፈስባት የሚታይ ቁልቢ ከተማ በጣም ትንሽ የበሬ ግንባር የምታያል ትንሽ ከተማ ስትሆን በውስጥ የሚኖሩ ሕዝቦች እና ያው እንደምታዩት በጣም ብዙ ሕዝብ ነው ያለው። እዚህ በከተማ ውስጥ ብዙ ምዕመናን ተገኝተዋል። በእውነቱ ይህንን እዚህ ቦታ ተገኝቶ መመልከቱ እና ማየቱ በዓሉን ማክበሩ በጣም ሀሴትን ይፈጥራል። ሁኔታው ላይ ተገኝቶ ማክበር መንፈሳዊ እንትን የሚሰጥ በጣም በጣም ምል ከፍተኛ ስሜት አለው። ቁልቢ ገብርኤል ሄዶ ማክበር እና በቦታው ሄዶ መቀበር አንደኛ አካባቢውን ማየት ቁልቢ ገብርኤል የተመሰረተበት እውነተኛውን ቦታ ሄዶ ማየት በቃ ልክ ኢየሩሳሌም ሄዶ እንደማምጣት ያህል ነው። በቃ ደስ ይላል። ተሳስቦ ነው፣ በቃ ተቻችሎ የሚኖርበት ቦታ ነው እና በጣም በጣም ወድጀዋለሁ እና አካባቢው ደግሞ ደስ ይላል። አየሩ ቀዝቃዛ ነው። በጣም የሚገርም አየር ያለው ግሪን ነው። በጣም በእውነት እውነቴ ነው እና በጣም ከመጣንበት ጊዜ ጀምሮ እኔ ኦልሞስት አዲስ ሳምንት ሊሞ ላይ ነው። እዚህ ጥሩ ነው። ለዛም ነው ጨምረን ቁጭ ያልኩት። እንጂ ነገ ነበር በማክስቱ ነበር፣ ግን እስከ እሑድ እስከ ሰኞ ድረስ እንቆያለን። እና በጣም ጥሩ ነው። በጣም ደስ ይላል፣ ደስ ይላል። እና ቱሪዝሙ ከየውጭ ያሉት ከየሀገሩ ያሉት ደግሞ እየመጡ ይሄንን ባህል ደግሞ ቢያዩልን በጣም ነው ደስ የሚለኝ። በእውነት ነው ምናገር። በቃ ምንም ብለ፣ እዛ ውጭ ያለው የሚወራውና እዚህ ያለው አንድ አይደለም። ቁልቢ እንግዲህ ከድሮም ጀምሮ በገብርኤል ምክንያት የታወቁ ናቸው፣ እንግዳ ተቀባይ ናቸው። ነዋሪው በገብርኤል ምክንያት ብዙ ነገሮችን የለመደ ህብረተሰብ ነው። የከተማውን ሰው ሲመጣ በደንብ ነው የሚያስተናግደው። የምትፈልገው ነገር አለ፣ ምግቦች አሉ፣ መጠጦች አሉ፣ ሁሉ ነገር አለ። ቁልቢ እንግዳ ተቀባይ ሀገር ነች። ደስ የሚል ነው እና አንድ ማስተዋወቁም ትልቅ ነገር ነው። በንግሱ ብቻ ሳይሆን በአዘቦቱም ጊዜ የሚገወኝ ቦታ ስለሆነ እና እየመጡ የሚጎበኙ ቱሪስቶች ደስ ይለኛል። የበረታው የደከመውን ያጽናናል፣ ይደግፈዋል። ነዋሪውም ተጠቅቶ ነው የሚያስቀምጥ። ሁሉ ነገር እንደዚህ አይነት እንግዶች በጣም ጥሩ ናቸው። ለምን ያንን ብዙ እንግዳ ነው የሚመጣው። እነዚያ እንግዶች ብዙ ነገር ይዞ ነው የሚመጡ። ብዙ ነገር ለማየትም ፈልጎ ነው የሚመጡ። ፌስቲቫሉ ብቻ ሳይሆን የአገሪቷም ቅርስ ቅርሶች አለ፣ ብዙ ነገሮች አለ። እነሱም ለማየት እና ለመጎብኘትም የሚመጡ ህብረተሰብ አለ። ከብዙ አቅጣጫ የሚመጡ ከመላው ኢትዮጵያ የሚመጡ ህብረተሰቦች ይኖራሉ። ያው እንደዚህ አይነት በዓል ሲመጣ በጣም ብዙ ሰው ነው የሚመጣ፣ በጣም ብዙ ሰው ነው የሚመጣው። የሀገሪቷም ኢኮኖሚ በጣም ነው እየዳብር የሚሄደው። የሀገር ውስጥ የቱሪዝምን በጣም በከፍተኛ ሁኔታ አንደኛ ሀገሩም ሀገሬ ነው። ወቅ የሚለው እንትን ከውጭ ከሌላ ቦታ የሚመጡትን ድሬዳዋ ማን ናት የሚለውን ቅርብ ሆኖ ማየትም የሚችሉበት የህዝቡ የሆቴሎቹ የሆኑ መስተንግዶው በጣም ህዝቡን የሚስብና የሚያስደስትም ስለሚሆን ስለሆነ ድሬዳዋን የማወቁ ጉጉት የበለጠ እየጨመረ ህብረተሰቡም በዓመት ሁለት ጊዜ ብቻ ሳይሆን በተለያዩ ጊዜያቶች መጥተው የመጎብኘት ፍላጎታቸውን ከፍ ያደርገዋል።